ባልን ሃገር የነነ ጃሽን በዝነት ዓይን ህያት አንተው ያረሕማን የቢላልን ሃገር ነነ የሆነች ሴት ነበረች በጣም ቆንጆ ናት በቀሪያው የምትታወቅ ወላኪን እናትና አባት የላትም የቲም ናት ማንም ሰው የላትም ከዛ ከዛው ከቀሪያው ወይም ደግሞ ከሀገሩ የሚታወቅ አንድ ቆንጆ ሰው ታገባለች ከዛ በኋላ ተጋብተው እየኖሩ በሰላም እያለ በጣም ተዋደው ጥሩ ህይወት እየኖሩ እያለ ባሏ አጋጣሚ ሆኖ ሊሳፈር ፈለገ፣ ማለት ነው ወደ ሌላ ሀገር። ከዛ በኋላ የሚታመን ሰው ሰለማያቅ ወንድሙን አመጣና፣ ወንድሜ ከዚህ ሰው የላት እሷን ስለዚህ እስከመመጣ ድረስ ሚስቴን ጠብቅልኝ ብሎ አደራ ለወንድሙ ይሰጠዋል። ከዛ በኋላ ወንድሙ ምንድነው ያደረገው? እሷን ፈለጋትኝና እንትናለትኝ ያኔ ሊደፍራት ፈለገ ምናምን ሲጠይቃት እንደዚህ አይሆንም ማለችው። ከዛ በኋላ ቢለምናት ቢለምናት እንቢ ያለችው። ከዛ በኋላ ይሷ ምን አደረገች ሲመጣ ወንድምህ እነግርልሃለሁ ምናምን ብላ አስፈራራችው ማለት ነው። ከዛ በኋላ ባሏ መጣ። ባሏ በሚመጣ ጊዜ ግን ወንድምየው ሮጦ ምንድና ያለ ሚስትህ በጣም ካይናት ወይም ደግሞ በጣም የሆነ ብልግና ያለባት ሴት ናትኝ፣ እኔ እኮ ከእሷ ጋር እንድተኛ ጠየቀች ምናምን ብሎ ይነግረዋል ወንድሙ። ከዛ በኋላ ባሏም በጣም ተናደደ እና ፈታት ማለት ነው። ከዛ አስወጥቶ አባረራትኝ አስወጥቶ በሚያባረራት ጊዜ የሆኑ መንገድ እየሄደች እያለ የሆኑ ሽማግሌ ታገኛለች። ከዛ መንገድ ላይ ያን ሽማግሌ ስታገኝ ነገረቻቸው ስላለው ነገር ባሏ ባላ እንደዚህ እንደዚህ ያደረገ ሳያውቅ ደግሞ ወንድሙ እንደዚህ ብሎ ሲነግርም በነጊያን ሰዋን ነገረቻቸው። ከዛ በኋላ ምንድን አደረጉ እንትን ማለት ነው ትልቁ ሰው ወሰዷትና ልጅ ስለነበራቸው ህፃን ልጅ እሷን ታሳድጊያለሽ ምናምን ብለው ህፃኗን ልጅ እንድታሳድግ ያደርጓታል ማለት ነው። ከዛ በኋላ ህፃኗን ልጅ በሰላም እያሳደገች እያለ የሰውየው ባሪያ አለው፣ ባሪያ አለው የሚያገለግለው ምናምን ማለት ነው። ከዛ ይችን ሴት በሚያያት ጊዜ አሁንም ይሄ ሰውዬ ይፈልጋታል፣ ይሄ እንትኑ ባሪያው ማለት ነው። ከዛ በኋላ ይሄድና እኔ ጋር ካልተኛሽ ከዚህ ሰውየው ሲመጣ እናገራለሁ ምናምን ሲላትን፣ ኖው ነው አይቻልም ብላ አላ ስፓንታለን እኔ እፈራለሁ ብላ አላህን ፈርታ ትርቃለች ማለት ነው። ከዛ በኋላ ምንድን ነው ያደረገው? ሲመጣ አባት ወይም ደግሞ ይሄ ሽማግሌው ሲመጣ እንዳትናገርበት ይልና ህፃኑን ይገላዋል። ህፃኗትን ህፃኗን ልጅ ይገላታል። ከዛ በኋላ ህፃኗን እንደገደላት ሼሁ ሲመጣ ወይም ደግሞ ይሄ ሽማግሌው ሲመጣ ህፃኑን ገለዋለች ብሎ ወደ እሷ ያጠብቅባታል ማለት ነው። ከዛ በኋላ ልታስረዳው ብትሞክርም ሰውዬው አልተረዳትም። እንደገደላት ምናምን እንደገደለ እሷ እንደገደለች አድርጎ ነው እየተረዳው ማለት ነው። ከዛ መጨረሻ ላይ ሰውዬው በቃ ሁለት ብር ሰጣትና ወይም ሁለት ዲናር ሰጣትኝ እና አስወጣትኝ አስወጥቶ ላካት ማለት ነው። ከዛ በኋላ አሁንም መንገድ እየሄደች እያለ ብዙ ሰዎች የሆነን ሰውዬ እየደበደቡት ታያለች። ከዛ በኋላ በመካከል ገባችና ምን ሆናችሁ ነው የምደበድቡ? ስትለው ስትል እነዛን ሁሉ ሰዎች ማለት ነው ገንዘባችንን ወስዶብን ነው ብለው ይነግሯታል። ስንት ነው ያለበት ስትላቸው፣ ሁለት ድናር ነው ያለበት ብለው ይነግሯታል ማለት ነው። በቃ እኔ ከፍልለታለሁ አለች እና ለዛ ሰው ለሚደበደበው ሰው ማለት ነው። ሁለት ድናሩን ከፈለች ማለት ነው። ከፈለች እና ከዛ በኋላ ያለውን ነገር ነገረችው፣ ከዚህ ባሪያውን ምን እንዳደረጋት፣ ባሏ ምን እንዳደረጋት እንዳለ ጌሰዋን ነገረችው። ከዛ በኋላ በቃ ከዚህ ሀገር እንውጣና ከዚህ ሀገር እንውጣና እንሂድ ብሎ በዛ ሰዓት በሰፊና ወይም ደግሞ በጀልባ ስለሆነ ሲጓዙ የነበረው በጀልባ እንሂድ ይላታል ከዚህ ሀገር ወጥተን ወይም ከዚህ ቀሪያ ወጥተን ወደ ሌላ ቀሪያ እንሂድ ብሎ ማለት ነው ከዛ በኋላ የሄዱ ያለ በቃ አንቺ ቅደሚና ከጀልባው ጠብቂ እኔ ሰዎቹን የጀልባውን ባለቤቶች አናግሬ መጣ ይላታል ከዛ በኋላ ሄዳ ስትጠብቀው ቀረ ከዛ በኋላ የጀልባው ባለቤቶች ሲመጡ የጀልባው ባለቤቶች ሲመጡ ምናሏትኝ ያ የምንትን ሰይድሽ ሽጦሽ ሂዷን አለ አሏትኝ ማለት ነው። ያ ማለት ምንድነው? እሷን በብር ሸጣትና ይቺ ባሪያዬ ናት አላቸው። ባሪያዬ ናትና ውሰዷትኝ እና ብር ስጡኝ አላቸው። ከዛ በኋላ ያ ያዳነችው ሰው ሽጧት ለነዛ ሰዎች ለነዛ ለጀልባው ባለቤቶች ሽጧት ሄደ ማለት ነው። ትቷት ሄዶ ትቷት ሄደ። ከዛ በኋላ እየሄዱ ያለ መንገድ ላይ እያሉ አሁንም እነዚህ ሰዎች ይፈልጓታል። ሊደፍሯት ሲፈልጉ ወይም ደግሞ አንቺ ባህሪያችን ስለሆንሽ ከኛ ጋር መተኛት አለብሽ ሲላት እኔ አላህን እፈራለሁ እባካችሁን ተውኝ፣ ምናምን ብላ ብትናገርም በፍጹም ሊተዋት አልቻለም። ከዛ መጨረሻ ላይ ባህሩ መካከል ላይ ማዕበል ይነሳና ጀልባው ይገላበጣል። ጀልባው ሲገላበጥ እሷ ምንም ሳይደርስባት ማለት ነው። ጀልባው ሲገላበጥ እሷ እንጨቱ ላይ ትሆንና እንጨቱ አንሳፏትኝ ወደ ባህሩ ዳር ይጥላታል ማለት ነው። ከዛ ባህሩ ዳር ላይ ስትደርስ ማን ያገኛታል? የሀገሬው ንጉስ ያገኛታል። ከዛ በኋላ ወደ ቤት ወሰደ እና ሕክምና እንዲያደርግላት ሐኪሞችን ጠራ። ከዛ በኋላ ሕክምና ተደረገላት። ምንድነው ቄሳሽ ወይም ደግሞ ምንድነው ታሪክሽ ብሎ ሲጠይቃት ያለውን ታሪክ እንዳለ ነገረችው። ያንን ሰው ያድናው እንደ ካዳት ሰለ ሽማግሌው፣ እንደዚሁም ሰለ ባሏ ያለ አንዳንድ ነገር ነገረችው ማለት ነው፣ ለዛ ለንጉሱ። ከዛ በኋላ ንጉሱ ምን አደረገ? አገባት ማለት ነው። አገባት ይችን ሴት ከዛ በዛው አመት ንጉሱ ያኔ ምን አደረገ የእሷ አማካሪ አድርጎ ሾማት ማለት ነው። ከዛ በኋላ ታማክረዋለች፣ በእያንዳንዱ ህይወቱ ላይ የመጣ የጠይቃ ታማከረዋለች። ይህን ብታደርግ ይህን ብታደርግ፣ በጣም ጥበበኛ ሴት ስለነበረች ታማክረው ነበረ። ከዛ በኋላ ንጉሱ በሚሞት ጊዜ ንጉሱ፣ ከተወሰነ ጊዜ በኋላ ንጉሱ ይሞታል። ንጉሱ ሲሞት የሀገሬው ሰዎች ይሷ ትምራን ብለው እንትን አሉ። ያኔ ቀራራ ወጡ፣ ይሷ ትምራን። ምክንያቱም እሱም በጣም ያኔ ከእሷ ከመጣች በኋላ ብዙ ነገራቶች ተቀይረው ስለነበረ በጣም ተደሰቱ እና ይሷ እንድትመራቸው አደረጉ ማለት ነው። ከዛ በኋላ የዛ ሀገር መሪ ሆና እሷ በዛ በንጉሱ ተተካች ማለት ነው። ከዛ መጨረሻ ላይ ምንድነው ያደረገችው እነዚን ከዛኛው ቀሪያ ያሉትን ሰዎች ወይም ደግሞ እነዚ የካሯታን ሰዎች ሁላ እንዲሰበሰቡ አደረገች። ከዛ በኋላ ያን ሽማግሌም እንደዚሁ ባሏን ምን እንዳደረጉ በአጠቃላይ ታሪኩን ካጫወታቻቸው በኋላ የባሏን ወንድን በስር እንዲቀጣ አደረገችው። እንዲታሰር አደረገችው። ወንድሙን እንደካደ ነገረችው። ወንድሙ ያኔ ባሏ ማለት ነው የነበረው ሰውዬ ምን እንዳደረገ ነገረችው። አመናትኝ ከዛ በኋላ ደግሞ ይሄኛው ባህሪያውን ደግሞ አስገደለችው። ምክንያቱም ሕፃን ልጅ ስለገደለ ማለት ነው ይሄኛውን ደግሞ መጨረሻ ላይ የካዳትን ሰውዬ ሰዎች ሲደበድቡት አግኝታ ከዛ በኋላ ባሪያ አድርጎ የሸጣትን ሰውዬም እንደዚሁ አሰረችው ማለት ነው። መጨረሻ ላይ እሷ ንግስት ሆና መኖር ጀመረች። መጨረሻ ላይ ምናለች? ወመን የተቂላህ የጅዐል ለሁ መኽረጃ። አላህ ሱብሃነሁ ወተዓላ የሚፈራ ሰው መውጫ ቀዳዳ ያበጅለታል። ወየርዙቁሁ ሚን ሐይቱ ላ ያሕተሲብ ከማያስብበት ስፍራም ደግሞ ሪዝቁን ያሰፋለታናለች ማለት ነው። እና ይቺ ምንም የሌላት ሴት መጨረሻ ላይ ንግስት ሆና ተሾመች ማለት ነው። እና የሆነ ምንም አይነት ችግር፣ መከራ፣ የእያንዳንዱ ነገራቶች ቢደርሱባቸው መጨረሻ ላይ ነስር ይመጣል። እናንተ ግን በትክክለኛው መንገድ እየተጓዛችሁ እንደሆነ አላ ስማኑ ፍራቻ ከውስጣችሁ እንዳለ አለ ሄኛን የሚለው ያለ ሄኛን የሚለው ነገር ከውስጣችሁ እንዳለ